ዛሬ እንግዲህ ያበደ ፈታ የታሰራር ነው ማሳያችሁ አሰራር ተፈለጋችሁ ማለት ነው። እና አላህ ሀገራችን ሰላም፣ አንድነት፣ ፍቅር ያምጣልን። ሰላም ሰላም መረኝነትን ያጥፋለን። ወዶች ወጣት ባታች በምትከታተሉ ሁሉ ከዛሁም አላህ ኸይር እና ወዶች ሁላችሁንም ላይ ሸር ሰብስክራይብ ያደረጋችሁ ለምታበረታቱኝ እህቶች ከዛሁም አላህ ኸይር። እንግዲህ ማሻላ ማሻላ ማሻላ እንግዲህ ትንሽ አረር አድርጌታለሁ፣ እንጂ ምርጥ ፈታ አይደለም። መጥበሻው ላይ ምንም አይነት ዘይት የለውም። ማሻላ በጣም ቀለል ያለ ለፍጡር የሚሆን ምርጥ የፈታ ያለ አሰራር ነው። ብዙ አስቤዛ የማይወስድ በአስር ደቂቃ ውስጥ መስራት የሚቻል ቀለል ያለ በፈጣይ አሰራር ነው ማለት ነው። ፕላስ ዋኑ ከላይ ሀገራችንን ሰላሙን፣ አንድነትን፣ ፍቅሩን ያንጣልን። የሀገራችን ሰላም እንቅልፍ የነሳል። በዋና ድርግ አባት የሞተ እንደው በእናት ይለቀሳል፣ ወንድም የሞተ እንደው በህት ይለቀሳል፣ አጎት የሞተ እንደው በአክስት ይለቀሳል፣ አገር የሞተ እንደው በማ ይለቀሳል ይላሉ። ሀገሬ ሰው ና የኛ ልፋት ከንቱ ነው፣ ሀገር ከለለም። እዚህ ሀገር ሆነን ታውቃላችሁ፣ ታመን ተሰብረን ሀተሙተን እንኳ ራሱ ታገር ወረቀት ካልመጣ መቀበር አንችልም ማለት ነው። እና ሁላችንም የሀገራችን ሰላምነት ሊያስጨንቀን ይገባል። ሁላችንም ዱዓ ልናደርግ ይገባል። ምክንያቱም የማንኛችን ዱዓ ማዕቡል እንደሆነ አናውቀውም። ስለዚህ ሁላችንም ለሀገራችን ሰላም፣ አንድነት ዱአና አድርግ አላህ ሀገራችንን ሰላሙን ያምጣልን፣ እያሉ ሁላችንም ዱአና አድርግ ለሀገራችን የላለ ውቶች አላህ ሀገሩ ሰላም ያድርገው። ዘረኝነትን የዘረኝነትን በሽታ ያጥፋልን። ውቶቼ ላስባህኑ ካላ